ከፍታ ላይ ቆሞ ዱሩን ሲያስገመግም ይመስላል፣ ዘላለም ይመስላል፣ ዘንታለም ሞት የሚሉት አሳር ሞት የሚሉት ጣጣ ሞት የሚሉት እጣ ሞት የሚሉት ነጣይ ሞት የሚሉት ገንጣይ ሞት የሚሉት ገዳይ የሌለ ይመስላል። የሴሬንጌቲው ንጉስ ገና ነው ቦብ ጁኒየር፣ ከቁመቱ አጠር ከአካሉ ፈርጠም ያለ የሚዘናፈል ጥቁር ጎፈር ያለው እጅግ የተዋባ አንበሳ ነው ንጉስ ቦብ ጁኒየር። አመሻሹ ላይ በተፈጥሮ የተቀረጸለት የዓለት ዙፋኑ ላይ ግርማ ጸዳሉን ተላብሶ ሲወጣ በደመቀው ሌሊት ሙሉ ጨረቃ ከደመና ሽፍንፍን ውስጥ ብቅ ያለች ነው የሚመስለው ታዲያ ካ ተገንድሶ ሊወድቅ ተጣሞ ዘመመ። የንግስናው ጊዜ ሊመሽ ጨላለመ። በአንድ ማለዳ የአሥር ዓመት የዕድሜ ባለጸጋው ቦብ ጁኒየር ከአባቶቹ በደም ወርሶ ለሰባት ዓመታት ባስተዳደረው ግዛት ውስጥ ሲንጎራደድ ባደፈጡ ሶስት ወጣት አንበሶች ድንገተኛ ጥቃት ተከፈተበት። ንጉሱ ባልጠበቀው አፍታ በሦስት ጦር ተወጋ። ሰርጎ ገቦቹ ከየአቅጣጫው እንደወንጭፍ እየተወረወሩ ንጉሱን አጎኑት። አንዱ እግሩን፣ አንዱ ገቡን፣ አንዷ አናቱን ይዘው አጥንቱን አንቃቁት ሰባብሮ ደቀቁት። ቦብ መች ተንበረከከና ዙሪያውን የሚጅጎደጎድበትን ዱላ ከመሀል እየሾረ ክንዱ እስኪዝል መከተ። ፍልሚያው እየከፋ ሄደ። ቦብ ክፉኛ ተጎሳቆለ። ካፍ ካፍንጫው ደም ዘነበ። አይኖቹ ፈጠጡ፣ ጎፈሩ እየተነጫጨ በነነ። ከደቂቃዎች በፊት የነበረው ውበት ተነነ። ሰርጎ ገቦቹ ጥቃታቸውን አጠናክረው አከርካሪውን ሰብረው ንጉሱን በከፊል ገደሉት። እግሮቹ ሽባ የሆኑበት ቦብ እየተንፏቀቀ መጋደሉን ቀጠለ። ቦብ በቀላሉ ይበገር አልሆንም። እንደ ሐምሌ ሰማይ የጠቆሩት አይኖቹ ላይ የእልህ ብልጭታ ሳያቋርጥ ይንቦገቦጋል። አትንኩኝ አትንኩኝ አትንኩኝን ይላል፣ ግና ቀን ሲጥል ከቀን ማን ነው የሚያስጥል ማንም። ሰርጎ ገቦቹ ሲደክማቸው እዛው ከግዳያቸው ጎን እያረፉ ትንፋሽ ወስደው እየተነሱ አስከፊውን ቅጣት ቀጠሉ። ንጉሡ ደከመ። ቀስ በቀስ ወደ ሞታ ዘገመ። ነፍሱ ሳትሽ መደመት ልቡ ተብረ ከረከች፣ መተንፈስ ተስኗት ተፈራገጠች። አሁን የንጉሡ ፍልሚያ ሁለት ሆነ፤ አንድም ከባለ ጋራ፣ አንድም ከሞት ጋራ ቦብ ከገዳዮቹ በላይ ሞትን ተናንቀው ጣር ሰመመን ውስጥ ገብቶ ከጀመሪያው ወዲያኛው አለም እንቅልፍ ድንገት እየደነፋ ይነቃና በጠላቶቹ ጆሮች የኩራት ግሳቱን ይለቀዋል። አሁንም ንጉሡ እኔ ነኝ። አሁንም ንጉሡ አንተ ነህ። እንክትክት ያለ አካሉን አልፎ በደም ከጨቀየው ፊቱ በላይ የተመሳቀለ ጎፈሩ ላይ የንግስና አክሊሉ በክብር ተደፍቶ እንደ ፀሐይ ያበራል። በመጨረሻ ሚያ መጨረሻ ደረሰ። ከሶስቱ ሰርጎ ገቦች አንዱ ወደ ንጉሱ በዝግታ ተጠግቱ አከርካሪውን ነክሶ እየደጋገመ ጨመቀው። የደከመው ንጉስ ለዚህ መልስ አልነበረውም። ዝም አለ። ዝም ባለ ጊዜዎች ጊዜ ተሰጡት። ነባሩን ካለማቆራረጡት ሶስቱ ሰርጎ ገቦች ንጉሱን ገድለው በደስታ ጮቤ ረገጡ። ተቃቀፉ፣ ተላላሱ፣ ከዘላን ወደ ሹም የመጡበትን ድል ድል አድርገው አከበሩ። ይህ የሆነው በመጋቢት 12 2023 በዕለተ እሁድ ነበር። የቦብ ገዳዮች ሳባ ቦራ ይሰኛሉ። ሶስቱ የቦብ ገዳዮች ቦብን ከመግደላቸው በፊት በስውር ለውራት እንደሰለሉት ይነገራል። ሶስቱ ሳባ ቦራዎች አሁን ቢኬ ወይንም ቦብ ኪለርስ በመባል ይታወቃሉ። የቦብ ገዳዮች እንደማለት ነው። ዋን ሁ ኪልድ ቦብ ጁኒየር ቱዴይ ሞርኒንግ

የሴሬንጌቲ ዘቦች እንደ ማሳዩ ስካርፌስና እንደ ሳቢስ አንዱ ማኩሉ የእኛንም ንጉሥ አፈር እንጂ ጅብ አይበላውም ቀብረን እያረገድን እንሸኘዋለን ብለው ነበር አሉ። ታዲያ ከአፈር ሳያስገቡት ጅቦች ቀደሟቸው። የሴሬንጌቲ የናሚሪ ሜዳዎችን የሚያቋርጥ ሁሉ የሚከተለውን ይሰማል። ንጉሥ ቦብ ጁኒየር የቦብ ማርሌ ልጅ ለክብር ዳር ድንበሩ በጀግንነት እየተፋለመ የወደቀው በዚህ ስፍራ ላይ ነበር። ከቦትስዋና ምድር ተነስቶ ዓለምን ከዳር እስከ ዳር ለአመታት ያበራው አፍሪካዊ ፋና ለዘል ዓለም ጨለመ። ታላቁ ቶርንኖዝና ወንድሙ ሰከካማ ማረፋቸው እርግጥ ሆነ። ወንድማማቾቹ ለመጨረሻ ጊዜ በነሐሴ 2023 ሲታዩ እርጅና ተጫጭኗቸው ድክምክም ብለው ነበር። ከዚያ በኋላ ዳግም አልታዩም። በሰይፍ እንደመጡ በሰይፍ ይውደቁ አሊያም ተፈጥሯዊ ሕልፈትን ይለፉ አይታወቅም። በእርግጥ የሚታወቀው ያን ዓመት አለመሻገራቸውን ነው። ሁለቱ ህይወት ቀኔ ነው። አሟሟታቸውም እንዲሁ። ከአንበሳ መደበኛ የዕድሜ ጣራ በላይ ተነጥቀው ከ17 ዓመታት በላይ መኖራቸው፣ ሳቡቲ ብሔራዊ ፓርክን ተሻግሮ የእንባቢ ቀጠናን የሚያካትት ከአጽናፍ ባሻገር የተዘረጋ ግዛትን ከአስር ዓመታት በላይ አንቀጥቅጠው መግዛት ቸው የሚቃጡባቸውን የአብዮ ተሳቶች እያዳፈኑ የተቀናቃኞችን ደስታ ሲፈታተኑ መኖራቸው ትንግርታዊ ኃይል መሆናቸውን ይጠቁማል። የቶርንኖዝና የሰከካማ ረጅም የስልጣን ዘመን ለዘራቸው እንዳሸዋ መብዛት ትልቁን ሚና ተጫውቷል። ብዙ ጊዜ መንበራቸውን ይነቀንቀው የነበረውም ይኸው ለቁጥር ከሚያዳግቱ ወንድ ልጆቻቸው የሚነሳው አመፅ ነበር። በናሽናል ጂኦግራፊ የተዘጋጀው የሳቬጅ ኪንግደም ዘጋቢ ፊልም የወንድማማቾቹን በተለይ የሰከካማን ዝናን በዓለም ዙሪያ ሊያናኘው ችሏል። ዘጋቢ ፊልሙ የሰከካማን ፍርድ አዋቂ፣ ፍርደ ገምድል፣ አመፀኛ፣ ሰላማዊ፣ አዛኛ፣ ረመኔ፣ ቀጥተኛ፣ ሞገደኛ የሆነ ቅኔ ማንነቱን በመጠኑ አሳይቷል። ወንድማማቾቹ ዓለምን በሳቬጅ ኪንግደም ከማንበርከካቸው በፊት በሀገራቸው በቦትስዋና እጅግ ገናና ነበሩ። አሁን ወንድማማቾቹ የሉም። ሆኖም መቅደሳቸውን ተፈጥሮ እንጂ ዛዛታ በማይገዛቸው ንቁ ልቦች ላይ ተክለው ሄደዋል። ስለዚህ አይረሱም። ደቡብ አፍሪካ ሳቢስ አንድን ኮሮሎጅ ውስጥ ሁለት በክብር የተቀመጡ እንዳንበሳይ ራስቀሎች ይገኛሉ። የአንዱ ገዳይ አንዱ ነው፣ የአንዱም ገዳይ አንዱ ነው አንዱ ጠዋት፣ አንዱ ማታን የሞቱት፣ አንዱ እየሸሸ ጀርባውን ሰጥቶ፣ አንዱ ደግሞ እየተዋጋ ደረቱን ሰጥቶ። አንዱ ንጉስ ነው፣ አንዱ ዘላን። በግራ በኩል የተቀመጠው የውሻ ክራንቻ ጥርሶቹ አጠር የሚሉት ጠዋት የሞተው የማጂን ገላኔ አንበሳ ነው። በቀኝ በኩል የተቀመጠው ጦር የመሰሉ ረዣዥም የክራንቻ ጥርሶች ያሉት የራስ ቅል ባለቤት ማታ የወደቀው ንጉሥ ሻካ ነው። ሻካ ማፖጎ ታላቁ ኪንኪቴል። እንደ አውሮፓውያን አቆጣጠር ሰኔ 1 2010 ኪንኪቴል ያቺን ሰዓት ማጂንገላኒ የተባለ የአምስት ወንድ አንበሶች ጥምረት በሚስተር ቲና በኪንኪቴል የሚመራውን ምስራቃዊ ማፖጎ ግዛትን ጥሶ ይገባል። አምስቱ ማጂንገላኒዎች እያጓሩና እያገሱ የጦርነት ነጋሪት ይጎስሙ ጀመር። እሪውን የሰሙት ሁለቱ ማፖጎዎች ሲገሰግሱ ከግንባር ደረሱ እነዚህ ሁለቱ ፍርሃት ምን እንደሆነ አያውቁም። ፍርሃትን ገድለው ከአያቶቻቸው አጥንት በታች ቀብረውታል ሚስተር ቲና ኪንኪቴል ወደ ስፍራው ሲደርሱ አምስቱ ማጅንግላኒዎች ጎሽ በማደል ላይ ነበሩ በዚህ ጊዜ ጦረኞቹ ማፖጎዎች አንዱን የማጅንግላን አንበሳ ከጥምረቱ ነጠለው ወደ ሞት ይነዱታል አሳደው ይዘውም ይሰፍሩበታል ይዘውም ፍደውን ያስቆጥሩታል ሚስተር ቲ አንበሳውን ማጅራት ነግሶ ሲቀዘቀዙ ሲይዘው ኪንኪቴል ደግሞ ከታች በዘግናኝ ሁኔታ ዘነጣጠለ። በለው በለው በለው የሚለው ማጓራት ከደቂቃዎች በኋላ ጸጥ አለ። ማፖጎቹ ማጅንግላኒውን አከርካሪውን ከርካሪውን ሰብሮ ገላገሉት። በዚያው ቀን ምሽት አንድ የፊልም ቀረጻ ቡድን አራት የማጅንግላኒ አንበሶች የሞተው ወንድማቸውን ደም ለመበቀል ሲንቀሳቀሱ ቀርጿል። አራቱ ማጅንግላኒዎች ኪንኪቴልን ብቻውን ያገኙታል። ከአራት አንበሳ ጋር ፊት ለፊት የተፋጠጠው ኪንኪቴል ለማፈግፈግ ቃል ሞከርም የአንበሶቹ ቁና መችመሸሻ ውቅና በገዳይ ክንዶቹ ዘልቆ ሊያናፋቸው ሄደ። ገሰገሰ አንዱ ከአራት ተላተመ። ምሽቱ ተደበላለቀ። በአስፈሪ ማጓራት ድምፅ ዱሩ ተናወጠ። ማጅንግላኔዎቹ ኪንኪቴልን ከበው ተገተጉት። ኪንኪቴልን በየአቅጣጫው የሚሰነዘርበትን ጥቃት በየአቅጣጫው ለመከላከል ሞከረ። አልሆነለትም። ሁለቱ አንበሶች ከላይ አንገቱንና ወገቡን ነክሰው ሲይዙት የተቀሩት ሁለቱ ደግሞ ከታች ጅራቱንና ሰጠ። የዘር ፍሬውን ሰቀዘው ያዙት። ጀግናው መፈናፈኝ አጣ። በድንገት ወንድሞ ሚስተርቲ በስፍራው ተከስቱ አንዱን ማጅንግላን ተወርውሮ አፈሰው። ይህን ጊዜ የተቀሩት ማጅንገላኒዎች ኪንኪት የሌለቀው ሚስተር ቲን ገጠሙት። ሚስተርቲ ያለውን ሁሉ ሰጥቶ ወንድሙን ለማዳን ቢጠርም አልቻልም። አራቱን አንበሶች ብቻውን ሊያስቆማቸው አልቻልም። ጥቃቱ በረታበት፣ አፈገፈገ። ማጅንገላኒዎቹ የተወሰኑ መቶ ሜትሮችን ሚስተርቲን አባሮ የጀመሩትን ሊጨርሱ ወደ ኪንኪቴል ተመልሱ አከርካሪውን ሁለት ቦታ ቀነጠሱት። ሚስተር ቲ ከነ ህይወቱ ለማምለጥ ቢችልም፣ ኪንኪቴል ግን ከነ ህይወቱ በአሰቃቂ ሁኔታ እየተቦጫጨቀ የመጨረሻ አስተንፋሱን ሲያስወጣ ታይቷል። ኪንኪቴል ማምለጥና ተጨማሪ ቀኖችን መኖር ይችል ነበር። ደፋር ልቡ ግን ይሄን ከለከለችው። በግሌ ራሱን ለሞት አሳልፎ እስከ መስጠት ያደረሰውን ኩራቱን ወድለታሉ። ይህ ባይሆን ኖሮ ከጀግኖች ገጽ ላይ በጠፋና በዚህ መልኩም ባላነሳ ነው ነበር የወንድሙ ነገር አንጀቱን የበላው ሚስተር ቲ ኪንክቴልን ለማስጣል በዛች ሌሊት ሁለት ጊዜ ተመልሶ መጥቶ እንደነበርም ይነገራል። ግና ለረጅም ደቂቃዎች ኪንኪቴል ሲቦጫጨቅ ሚስተር ቴት ነበር ዱሩ እንደዛ በሁከት ሲታመስ ከድምፆች መካከል የወንድሙ የጣር ድምፅ ድምፆችን እየሰነጠቀ በጨለማው ሲያስተጋባ እየሰማስ እንዴት አስቻለው? ከውልደት አንስቶ ተነጣጥለው የማያውቁትን ወንድማማቾች አንዱ ለአንዱ በሚያስፈልግበት የጭንቅ ሰዓት ምን ነገር ሊያያቸው ይሄ በቦታው የነበሩ ሰዎች መልሱን የሚያውቁት ጥያቄ ነው፣ ግን ደፍረው የማይመልሱት። ከወንድሙ ሞት በኋላ ሚስተር ቴ ቀድሞውን የአራት ወንድሞቹን ጥምረት ለመቀላቀል ወደ ምዕራብ ያቀናል። የኪንኬቴል ሞት የከነከናቸው አምስቱ ማፖጎዎች ሳይውሉ ሳያድሩ ማጅንግላኔዎቹን ለመበቀል ወደ ምስራቅ ያቀናሉ። የማፖጎዎቹን መክተት የሰሙት ማጅንግላኔዎች ክሩገር ብሔራዊ ፓርክ ገብተው ከተደገሰላቸው እልቂት አመለጡ። ኪንኪቴል ከሞተ አመት ካስር ወር አለፈው። በእነዚህ ጊዜያት ብዙ ብዙ ሆኗል። ከአምስቱ ማፖጎዎች ሁለቱ ሞተዋል። ማኩሉ አርጅቶ ገርጅፏል። ፕሪቲ ቦይ ጤናው ተናግቶ ታማሚ ሆኗል። የግዛታቸው አሊኝታ የንግስናቸው መከታ ሚስተር ቲ ብቻ በቸርሰን ብቷል። ታዲያ በመጋቢት 16 2012 የእሱም ያቺ ሰዓት ደረሰች። ሴላት የተባለ አዲስ የተቀናቃኝ ጥምረት በደቡብ በኩል አድርጎ የመጨረሻው የማፖጎ ግዛት ውስጥ በድፍረት ገባ። ለመፋለም አቅሙ ያልነበራቸው ሁለቱ ሽማ ፖጎች ማኮሎና ፕሪቲ ቦይ ግዛታቸውን ጥለው ሸሹ። የወንድሙን እጣ ሊቀበል ሚስተርቲ ብቻውን ከአራቱ ሴላቴዎች ፊት ለፊት ተገተረ። ያን ጀግና ሴጣን አንድ፣ ሁለት፣ ሶስት፣ አራት ሆኖ ራሱ በቀላሉ አላወረዱትም በጽናት ተጋደላቸው። አከርካሪው ተሰብሮ የኋላ እግሮቹ ሽባ ሆነዋል። መላ ካላቱ በጥይት እሩምታ የተመታ ይመስል ብስትስቱ ወጥቷል። ሁሉ ነገሩ ከሱ ሄዷል። ያ የማይበርድ ቁጣው ብቻ ቀርቷል። ከሰዓታት አስከፍ